የሚገባውት ዘመናዊነት ይህ አዋዜ ልዩ ሰበር ነው። የሐማስ ባለሥልጣናት በፕሬዝደንት ዶናልድ ትራምፕ የጋዛ ሰላም እቅድ ውስጥ ሐማስ ትጥቅ እንዲፈታ የሚጠይቀው ሐረግ እንዲሻሻል እንደሚፈልጉት ሰማ። ለቡድኑ አመራር ቅርብ የሆነ ፍልስጤማዊ ምንጭ ለፈረንሳይ ዜና አገልግሎት ኤኤፍፒ በዛሬው ዕለት እንደገለጸው የሐማስ ተደራዳሪዎች ከዚያ አንጻር ትናንት ማክሰኞም ከቱርክ ከግብፅና ከኳታር ባለሥልጣኖች ጋር ዶሃ ውስጥ ተወያይተውበታል። ስሙ እንዳይገለጽ የጠየቀው ፍልስጤማዊ ምንጭ አክሎ ሲናገር ሐማስ ምላሹን ለመስጠት ካሁን በኋላ ቢያንስ ቢያንስ ሁለት ወይም ሦስት ቀናት ያስፈልገዋል። ፕሬዚደንት ዶናልድ ትራምፕ ሐማስ ምላሹን እንዲያሳውቅ የሰጡት ቀነ ገደብ ነገ ሐሙስ ይጠናቀቃል። እንደ ፍልስጤማዊ ምንጭ ከሆነ ደግሞ ሐማስ ምላሹን ማሳወቅ የሚችለው ቢበዛ አርብ ወይም ቅዳሜ ነው። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተደገፈው የፕሬዚደንት ዶናልድ ትራምፕ የሰላም እቅድ ስምምነቱ በተደረሰ 72 ሰዓታት ውስጥ ሐማስ እስራኤላውያኑን ታጋቾች በሙሉ እንዲለቅ ይጠይቃል። እንደዚሁም ትጥቅ እንዲፈታና እስራኤልም ቀስ በቀስ ከጋዛ ለቃ እንድትወጣ ይጠይቃል። ይሁን እንጂ ለኤኤፍፒ የተናገሩት ፍልስጤማዊ ምንጭ ሲቀጥሉ ሐማስ ትጥቅ መፍታትና ሐማስና የአንጃ ካድሪዎችን ማባረር በሚሉት ሐረጎች ላይ ማሻሻያ እንዲደረግ ይፈልጋል ብለዋል። ምንጩ ሲቀጥሉ ሐማስ እስራኤል ከጋዛ ሙሉ በሙሉ ለቃ እንደምትወጣ ዓለም አቀፍ ዋስትና እንዲሰጠውም ይሻል። ከዚህ በተጨማሪም በግዛቱ ውስጥ የሚሆን ውጪ የእስራኤል ረጅም እጆች ግድያ እንዳይፈጽሙባቸው ዋስትና ይፈልጋል ብለዋል። አሁን ያሉት የውጭ ሀገር ዋነኛ ተደራዳሪዎች የሐማስ ማለቴ ነው እስራኤል ዶሃ ውስጥ ከሞከረችባቸው ሞት ለጥቂት የተረፉ ናቸው። ሌሎች አምስት የሐማስ አባላትና አንድ የኳታር የደህንነት ሠራተኛ መገደላቸው አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያዩ በአሜሪካ ጉብኝታቸው ወቅት ከፕሬዝደንት ዶናልድ ትራምፕ ጋር ሆነው የኳታሯቻቸው ጠቅላይ ሚኒስትሩን በእስራኤል ለተፈጸመው ጥቃት ይፋ ይቅርታ መጠየቃቸው አይዘነጋም። ባለ 20 ነጡ የትራምፕ የሰላም ዕቅድ አዊዳዊቷ ሀገር እጇን ዳግመኛ ኳታር ላይ እንዳታነሳ ያዛል። ምንጩ እንዳወሱት ሐማስ ከሌሎች የክልሉና የአረብ ፓርቲዎችም ጋር እየመከረ ነው። ሌላ ስለ ድርድሩ ቅርበት ያለው ምንጭ ደግሞ ፍልስጤማዊ ምንጭ ለኤፍፒ እንደተናገረው ሐማስ በትራምፕ እቅር ላይ ሁለት ቦታ ተከፍሏል። እስካሁን በሐማስ ውስጥ ሁለት አመለካከቶች አሉ። የመጀመሪያው ቡድን ያለምንም ቅድመ ሁኔታ የሰላም ሐሳቡን መቀበልና ማጽደቅ ይፈልጋል። ምክንያቱም በፕሬዚደንት ዶናልድ ትራምፕ ዋስትና የተሰጠው ወይም የተገባለት የተኩስ አቁም ስምምነት ማግኘት እጅግ አስፈላጊ ነው ብሎ ያምናል። እስራኤል እቅዱን ተግባራዊ እንድታደርግ በበኩሏ አደራዳሪዎች ዋስትና እስከሰጡ ድረስም ትልቅ ቁም ነገር ነው ብሎ ያምናል። ይሁን እንጂ ሁለተኛዋ ቡድን አስፈላጊ በሚላቸው ሐረጎች ላይ ቁጥብነት አለው ይላል። ሲቀጥሉም ትጥቅ መፍታትንና አንድም ፍልስጤማዊም ዜጋ ከጋዛ መወሰድን ወይም መውጣትን አይደግፍም ይላሉ። አያይዘውም ይህ ቡድን የጋዛ በሌሎች መያዝ ኦኩፔሽን ሕጋዊ እየተደረገ የጋዛ ታጋይ ቡድን ደግሞ ወንጀለኛ እየተደረገበት ሁኔታ እንዲብራራለት በመጠየቅ

ውይይት እየተደረገበት መሆን ብቻ ሳይሆን በጣም ከፍተኛ ውይይት ከመሆኑ የተነሳ ቡድኑ ሁለት መሰንጠቁን የሚያመለክት ነው። በሀሳብ ላይ ባለው ልዩነት ማለት ነው። ዞሮ ዞሮ በተለይ ሁለተኛ ቡድን የያዘው የሃማስ ትጥቅ መፍታት ላይ ወይም ትጥቅ መፍታትን እና መሳሪያዎችን ማስረከብን ግድ የሚያደርገውን ሀረግን በተመለከተ ማሻሻያዎች እንዲደረጉለት በመጠየቅ ነው። እውቅና ምንድነው? ምላሹን መስጠት የሚፈልገው ምን ማለት ነው? አቀራረቡ የሰላም እቅዱን እቀበላለሁ፣ እዚህ ይሄኛው ሀረግ ከተሻሻልልኝ የሚል ነው ማለት ነው። ስለዚህ በነዚህ ሁለት ሁለት አቋም ይዘው ነው ያሉት ሰው ኢቨንቹዋሊ መጨረሻ ላይ ወይ ከነገ ወዲያ አርብ፣ ወይም ቅዳሜ እስከዛ ድረስ የግድ አንዱ ቡድን የበላይነት አግኝቶ ምናልባት ሐማስ እቅዱን እንዳለ ሊቀበለው ይችላል ወደሚለው አዘነብላለሁ በበኩሌ። አለም ሐማስ እንዲሻሻል የሚፈልገው ሐሳብ በምን በምን ነጥቦች ላይ ሊሆን እንደሚችል ብትነግረን፣ እንደገና ደግሞ ሐማስ እንዲሻሻል የሚፈልገው ነጥብ ተቀባይነት ይኖረዋል ወይ አይኖረውም? ምክንያቱም ሐማስ አሁን ሁለት እኚህ ፍልስጤማዊ ምንጭ እንደነገሩን ከሆነ ሐማስ ሁለት ተከፍሏል እና ዋናው ዋናው ይህንን በጣም ብዙ ተስፋዎች ብዙ ነገር የያዘ ነው እቅዱ። በጠቅላላ ስታየው ግን መሰረታዊ ነገር የሐማስ ትጥቅ መፍታት ነው። የሐማስ እንደ ተዋጊ ኃይል እንደ ፖለቲካ ኃይልም ማክተም ነው። ምክንያቱም ይሄ እስራኤል ጦርነቱን ለማቆም ያቀረበችው ቅድመ ሁኔታ ነው። ይሄ በሌለበት ሁኔታ ሐማስ ትጥቁን፣ በያዘበት ሐማስ እንደ ተዋጊ ኃይል እና እንደ ፖለቲካ ኃይል በማይከስምበት ሁኔታ እቅዱን እስራኤል አትቀበለውም። ስለዚህ ኦሬዲ የጀመረችውን ጦርነት ትቀጥላለች ማለት ነው። አሁን የሰላም እቅዱ ዋነኛ ዓላማና ግቡ ያደረገው ይሄ ጦርነት በዚሁ እንዲቆም ነው። አሁን የጋዛ ሲቲን ዜና በምናነብበት ጊዜ የእስራኤል ጦር ከተማዋን ከቧል። የእስራኤል ጦር ከተማዋን ከቦ ወደ ዳርቻ ወደ ጋዛ ዳርቻ የሚያወጡ መንገዶችን በመክፈት ነዋሪው በሙሉ የቀረው እንግዲህ አብዛኛው ከግማሽ በላይ የሚሆነው ኦልሬዲ ለቆ ወደ ደቡብ የአገሪቱ ክፍል ሄደዋል። ስለዚህ የቀረውን በዚህ መንገድ ወጥቶ ሐማስና የሐማስ ደጋፊዎች ብቻ እንዲቀሩ ነው ይሄን ከበባ ይዞ ያለው እና እዚህ እምነት ላይ ለምሳሌ የጋዛ ሲቲ ነዋሪዎችን ቁጥር ሲያስቀምጡ ከ700 ሺህ እስከ 1 ሚሊዮን ይገመታል እና አሁን ቢያንስ ከ500 ሺህ በላይ ወጥቷል። በዚህ ሂደት ብዙ የቀሩትም በመቶ ሺዎች የሚቆጠሩት እንዲወጡ ነው ከበባው እየተደረገው። ከዛ በኋላ በቂ ሕዝብ ወጥቷል ተብሎ ከታመነ አብዛኛው ሕዝብ ከወጣና አንወጣም የሚል አቋም የሚይዙ ብቻ የሚቀሩበት ሁኔታ ከተፈጠረ ጦርነቱ ከሃማስና እና ከሃማስ ደጋፊዎች ጋር በሚል ቀሪ ከተማው ላይ የሚፋፋም ነው ማለት ነው። ይሄ ከተማዋን በመጀመሪያ ደረጃ እንደ ከተማ የአውድማን ባዶ አውድማ ነው የምትሆነው። የሰው ህይወት ብቻ ሳይሆን አስፈላጊ የህይወት መሰረተ ልማቶች፣ ማንኛውም ነገር የሚወድምበት ፍልሚያን የሚሆነው ባለፈው የቢቢሲን ዜና ላይ ጠቅሰን እንደሰራ ነው ከሶስት እስከ አምስት ሺህ የአማስ ተዋጊዎች ጋዛ ሲቲ ውስጥ እንደከተቱ ነው። ከመላ የጋዛ ግዛቶች ተሰባስበው ማለት ነው፣ ለመጨረሻው ፍልሚያ ማለት ነው። ስለዚህ በእስራኤል በኩል ደግሞ የቀረበው ቁጥራቸው ሶስት ሺህ ነው የሚል ነው። ስለዚህ ሶስት ሺህ የታጠቀ ኃይል ቦታ የያዘ ኃይል ፀረ ታንክ ጭምር የታጠቀ ኃይል የሽምቅ ውጊያ፣ የከተማ ውስጥ ውጊያ ለማድረግ የተዘጋጀ ኃይል ከሱ እንግዲህ አስር ከሱ አስር እጥፍ በሆነ ኃይል እንኳ በቀላሉ ልትቆጣጠረው አትችልም። ከፍተኛ መሥዋዕትነት የሚጠይቅ ነው። ስለዚህ አሁን ይህ ሁሉ ከበባና ይህ የፍጻሜ ጦርነት በዚህ የሰላም እቅድ ይቀራል። ይህን የሰላም እቅድ ሃማስ የሀማስ ሁለት የተከፈለ ቡድን አለ ብለናል። እንግዲህ ምንጩን ካመንን፣ ይሄ ያለምንም ቅድመ ሁኔታ ሀሳቡን እንቀበላለን እና እስራኤልም የሰላም እቅዱ በሚያዘው መሰረት ጋዛን ሙሉ በሙሉ ለቃ እንደምትወጣ ዋስትና የሚሰጠን ከሆነ በማለት ታቅርባለ ወይ? ይህን ዋስትና ይሰጣቸዋል የሰላም እቅዱ እና ከኤል ለአሜሪካም፣ እነዚህ ማደራደሱም እነ ኳታር፣ እነ ቱርክ ሁሉም የሚገኙበት ነው ከሆነ ያለምንም ቀድመ ሁኔታ ተቀብለን ማጽደቅ ነው ያለብን የሚል ክፍል ወረ ይፈጥሯል። ሀማስ ውስጥ ይህ ትልቅ ምስራች ነው ዳንኤል። ያኛውም ቡድን ቢሆን ትጥቅ መፍታቱ ይቅርልን እና ሌሎች ተጨማሪ ነገሮች አሉ። ትጥቅ መፍታቱ ሊቀር አይችልም፣ ምክንያቱም እንደነገርኩ ጦርነቱን የሚያቆመው የእስራኤልም የፍልስጤም መንግስት ሀገረ መንግስት ምስረታን በዚህ እቅድ ውስጥ ጠቅላይ ሚኒስትር ኔታንያሁ ተቀብለዋል። አልቀበለውም ብለዋል፣ መግለጫ ሊሰጡ ይችላሉ። ግን አጠቃላይ እቅዱን ሲቀበሉ እሱም አለ በውስጡ ገብተዋል። ስለዚህ ግራና ቀኝ መራራ ክኒን መዋጥ የጠየቀ እቅድ ነው። ስለዚህ ደግሞ ሐማስ ይህን መራራ ክኒን መዋጥ አለበት። ይህን መራራ ክኒን ትጥቁን አስረክበው እንደ ተዋጊም እንደ ጋዛ አስተዳዳሪም ባዶ ይሆናል ማለት ነው። ጋዛ ከሐማስም ሆነ ከሌላ ከማንም ታጣቂ አንጃ ትጸዳለች። ከዛም ከፍልስጤማውያን ቴክኖክራት ኢንጂነሩ፣ ዶክተሩ በማህበረሰብ ውስጥ ተቀባይነት ያላቸው መልካም ሰዎች፣ የሃይማኖት አባቶች የመሳሰሉት በእነሱ አማካኝነት የፍልስጤማውያንን የዕለት ሕይወት የሚመራ ኮሚቴ ወይም መንግስት ልትለው ትችላለች ይመሰረታል። በሃማስ ፋንታ ሴኩሪቲውን ለማስከበር ዓለም አቀፍ አረጋጊ ኃይል ይገባል። ቅድም ይቅርታ፣ እዛ ጋር የጋዛን ኦኩፔሽን የጋዛን በሌሎች መያዝ ሕጋዊ አድርጎ ለጋዛ የሚታገለውን ቡድን ደግሞ ድርጅት ደግሞ ወንጀለኛ ማድረግ የሚለው ሀረግ ይሄን። ራሱ ዓለም አቀፋዊ አረጋጊ ኃይል የተባለው በአብዛኛው ከአረቦች ምናልባት ከቱርክ ከመሳሰሉት ሀገሮች የሚጣጣ የፍልስጤም ህዝብን ደህንነት ማረጋገጥ የሚፈልግ ድምፁን ሲያሰማ የኖረ ህዝብ ወታደር ነው የሚገባው። የህብረተሰቡን ደህንነት ነው የሚጠብቀው እና የሴኩሪቲ ደህንነትን ነው የሚጠብቀው። ስለዚህ አሁን እስራኤል በስምምነቱ መሰረት ከያዘቻቸው ግዛቶች ቀስያ ላይ ስትወጣ በእስራኤል እግር እየተተካ የጋዛን ሰላም ሙሉ በሙሉ የሚያረጋግጥ ቡድን ነው ማለት ነው። ስለዚህ ጋዛ ዲሚሊተራይዝ ትሆናለች፣ ማንም የታጠቀ ኃይል የማይንቀሳቀስባት ትሆናለች፣ ከዚህ ሰላም ከሚያስከብረው ኃይል ውጭ። አላማው ከዚህ በኋላ ፍልስጤማውያን ወጣቶች በትምህርት ቤታቸውም ሆነ አዲስ ህይወት እንዲኖራቸው ከፊት ለፊታቸው ደግሞ የሀገረ መንግስት ምስረታውን አስቀምጧል። የሰላም እቅዱ ወደዛ እንዲያዩ ወደዛ እንዲሄዱ የሚያደርጋቸው ትምህርት፣ አስተምህሮ የመሳሰሉትን ነገሮች ሁሉ ግብአት አድርጎ የሚተነትን የሰላም እቅድ ነው። በጋዛ በኩል እስራኤል ምሰማ ኮሽታ አይኖርም። በምዕራብ ዮርዳኖስ በኩልም እንግዲህ ከፍልስጤን ባለስልጣን የውስጥ ተሃድሶ ፖለቲካዊ ተሃድሶ ጋር በተያያዘ ግብ አድርገው የሚንቀሳቀሱት በዛም በኩል በእስራኤልና በፊልስጤማውያን መካከል ግጭት እንዳይኖር ነው። ካለም ቶሎ እንዲፈቱ ነው እና ይህንን የተሰመረ መጨረሻው የሁለት ህዝቦች ሀገርነት ላይ የሚያደርስ ረጅም የሰላም መንገድን ለማጥናት ነው እና መሰረቱ ግን አሁን ትልቁና አንገብጋቢው ነገር በጋዛ ህይወት መዳን አለበት። ሞት መቆም አለበት። ኢሚዲየትሊ ሁለት ዓመት በዋሻና በጉራንጉር ውስጥ ተይዘው የሚገኙ ታጋቾች ለቤታቸው መብቃት አለባቸው። አስከሬ ናቸው በተለያየ ቦታ አፈር የተመለሰበት እስራኤላውያን ታጋቾች ከዛ ወጥቶ አስከሬናቸው ለወገን ለዘመድ ተሰጥቶ ተለቅሶ እንደ ባህል ሀዘናቸውን አውጥተው በራሳቸው መንገድ ስራ ልጆቻቸውን ነገ ሊያስታውሷቸው በሚችሉ ሊዘክሯቸው በሚችሉበት ሁኔታ የቀብር ስነስርዓታቸው ይፈጸማል። ከዛ በኋላ ከፍተኛ የስሜት ጉዳት የደረሰበት ህዝብ ነው ሁለቱም፣ አይነቱ ሊለያይ ይችላል። ከዚህ በኋላ በተለይ ወደ ጋዛ ስትሄድ ለማዘን ራሱ ለሞቱት ለማዘንና ለማልቀስም የጠመንጃ፣ የመድፍ፣ የጀት ድምፅ ዝም ማለት አለበት። ይህን ያረጋግጣል። ከተማዋ በበቂ ሁኔታ ምግብ እና መድኃኒት፣ አልባሳት ለህይወት የሚያስፈልጉ ነገሮች እንዲገቡላት ያደርጋል። የመልሶ ግንባቷ ፍጥነት የሚወሰነው በ ትልቅ የሞራል ጥያቄ ነው። የጋዛን መልሶ ግንባታ ማፋጠን፣ ስለዚህ እዛ ቦታ ላይ ህይወት እንደገና ነው የሚያብበው። እዛ ቦታ ላይ በሀገራቸውና በቦታቸው ላይ እንዲጸኑና እንደገና ዳግም እንዲገነቡ የተዘረጋ ሀሳብ ነው። ስለዚህ ይሄንን ሀሳብ በእውነት ተስፋ የሚሰጥ ነው። እስራኤል የምትቀበለው የጦርነቱ የኦክቶበር ሰባት ጋር ተያይዞ ባለው የጦርነቱ አድራሽ ሐማስ እንደ ተዋጊም እንደ ጋዛ አስተዳዳሪም መጥፋት አለበት። መሳሪያውን አስረክበው ወደሚፈልግበት ሀገር ቢሄዱ አጠቃላይ ምህረት ይወርዳል ነው። ለምሳሌ ምንም ግድያ እንደማይፈጸምብን ዋስትና እንዲሰጠን ያስፈልጋል የሚላል አይ ቲንክ በሰላም እቅድ ውስጥ ብቻ ሳይሆን በእስራኤል በኩል ሰጥ የነበረ መግለጫ ነው። እንግዲህ በእርግጥ ዓለም አቀፍ ዋስትና የሚገባለት እንዲሆን መሳሪያችሁን አስረክቡና ወደምትፈልጉበት ሀገር ሂዱ፣ ተጠያቂ እንዳትሆኑ፣ ይህን እንቀበላለን የሚልም ነበር ከዚህ በፊት። ስለዚህ በእውነት ነው የምነግርህ ትልቅ ተስፋ እንዲያድርብን የሚያደርግ ነው። ለምን ሐማስ ለሁለት ተከፍሏል? አንደኛ ቡድን የቀረበውን የሰላም እቅድ እንዳለ በሙሉ ልብ ለመቀበልና ለማጽደቅ ዝግጁ ነው። ሁለተኛው ቡድንም ቢሆን በቅድመ ሁኔታ ለመስማማት ነው የሚፈልገው ሰሆፕ የምናደርገው በሚቀጥሉት ሁለትና ሶስት ቀናት ውስጥ አንደኛው ክፍል የበላይ ሆኖ በሀሳብ ይበልጥ ድምፅ አግኝቶ መጨረሻ ላይ ሃማስ ሀሳቡን ተቀበለው የሚል የምስራች እንዲበሰር ነው አለም የሚፈልገው። ራሱ ራሳቸው ውስጥ ይሄ መከፋፈል መፍጠሩ በእውነት በጣም ጥሩ ተስፋ የሚሰጥ ነው። ዳንኤል አለም የመጨረሻ ጥያቄ፣ ሐማስ ይህን የሰላም እቅድ ሐማስ በሚፈልገው መንገድ ነጥቦቹ ካልተሻሻሉለትና የሰላም እቅዱን የማይቀበል ከሆነ የጋዛ ከተማ እጣ ፋንቷ ምንድን ነው የሚሆነው? ማለትም እስራኤል የምትወስደው እርምጃ አለ ወይ? ኦልሬዲ የእስራኤል ጦር ጋዛን የጋዛ ከተማን ከቦ ነው የሚገኘው። ያላቋረጠ የአየር ድብደባ አለ የተመረጡ ኢላማዎች ላይ። በእነዚህ ጥቃቶች ውስጥ በየጊዜው ሰዎች ይሞታሉ። እና የጋዛ የጤና ጥበቃ ሚኒስቴር የሞቱት ሰዎች በየጊዜው ያስታውቃል። ሟቾቹን በሐማስ እና በሲቪል ነዋሪ መካከል ያለው ለይቶ አያስቀምጥም። ስለዚህ አሁን በየጊዜው ሰዎች እየሞቱ ነው፣ ከ ከ65ሺህ በላይ ደርሷል። እና ሐማስ ይሄንን ባይቀበል ኦሬዲ ጋዛ የተከበበ ነው የተፋፋመ ውጊያ ለሚቀጥሉ ሶስትና አራት ወራት ይካሄዳል ማለት ነው። እና ይሄን ማሰብ እንኳ ያማል ራሱ እና ይሄ የመሆኑን ነገር ስታስበው ያማል። ስለዚህ እርግጠኛ ለመሆን አይቻልም። ነገር ግን አሁን የምሰማነው ዜና እንኳ መሰረት አድርገን ብናስብ አብላጫው ነገር ሐማስ እንዲቀበል ጫና ውስጥ መሆኑን ነው። በራሱ ውስጥ ጭምር ነው የምነግረን ሐማስ በራሱ ከውስጥ በራስ ውስጥ ይሄንን የሰላም ሀሳብ ሙሉ በሙሉ የመቀበል ፍላጎት አለ ከፊሉ። ስለዚህ ከውጭ አለው ደግሞ፣ በዙሪያ ያሉት አረብ ሀገሮች ዋነኞቹ እነ ግብፅ፣ እነ ኳታር፣ እነ ሳውዲ አረቢያ እንዲሁም ደግሞ ቱርክ ቤዚካሊ ይሄ የሰላም እቅድን ሙሉ በሙሉ የሰላም እቅድን የደገፉ ናቸው። ስለዚህ ተስፋ ለማድረግ አይ ቲንክ በቂ ሁኔታ አለ ብዬ ነው የማስበው። መጨረሻ ላይ የምንሰማው ነገር ሃማስ ተቀበለ እንደሚሆን እንደው ወደ መንፈሴ ነግረኛል፣ ዳንኤል እንጂ። ይሄ ካልሆነ ነው ያንተ ጥያቄ፣ ይሄ ካልሆነ ጦርነት ነው የሚቀጥለው። ዳንኤል ዓለም ለትንታኔው በጣም አመሰግናለሁ። ሰላም እደር። ሰላም እደር።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 መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት